አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ እንድታበረታቱን በትህትና እጠይቃለሁ። ወዳችሁና ፈቅዳችሁም ስለምትከታተሉን እጅግ በጣም አመሰግናለሁ። ለነበራችሁም እንኳን ደህና ቆያችሁ ለመጣችሁም እንኳን ደህና መጣችሁ እያልኩን ሁላችሁም እጅግ በጣም ከልብ አመሰግናለሁ ውድ ቤተሰቦቼ። ያው እንደምታውቁት ጠፍቻለሁ። የጠፋሁበትን ምክንያት ደግሞ ያው ብዙዎቻችሁ ታውቃላችሁ። ሁላችሁም ማለት ነው ይህን ቪዲዮ የመታው በሙሉ ላይሽር ሳብስክራይብ በማድረግ እንድታበረታችሁኝ በትስና በፊትና በድጋሚ ጠይቃለሁ ማለት ነው። ሁላችሁም እንድታበረታችሁኝና እንድታሳድጉኝ እላለሁ ማለት ነው። ያው ብዙዎቻችሁ የምር የምር የእናንተ ቃል የለኝም። በቃ ተስፋ ቆርጬ የተቀመጥኩበት ለምን የሚል ተስፋ ትቆርጫለሽ? ተስፋ እንዳትቆርጭ፣ እጅ እንዳሰጭ፣ ስለዚህ በቃ ከታች እኛ ሰብስክራይብ እናደርግሻለን፣ አይዞሽ፣ አብሽር እያለችው በውስጥ ነው እየመጣችሁ ማለት ነው። የምር በጣም ብርታት ነው የሆናችሁ። ታውታቁታላችሁ እንግዲህ ስም እንጂ ሮቱ ብሎ ልፋት ታውቃላችሁ፣ ሁላችሁ ማለት ነው። በተለይ ቅመሞች ደግሞ አስባችሁታ ከስራ ጋር እንደ ከቅንጣትም ምናምን የሰራ ነው ወይም ያው እንግዲህ የተለያዩ የግብርና ብቻ ስሜቱ ትንሽ ገባ እያላችሁ በጣም ብዙዎቻችሁ የምር በጣም በጣም በጣም ነው የማመሰግነው። በጣም ነው ደስ ያለኝ ማለት ነው። እና ያው ዛሬ እና እንሻላ አዲስ ቪዲዮ እንሻላ ለሚለቅላችሁ ይሆናል። አስተማሪና አዝናኝ የሆኑ ቪዲዮዎችን አዳዲስ ቪዲዮዎችን ለሚለቅላችሁ ይሆናል እንሻላ። እና ሁላችሁንም እጅግ እጅግ እጅግ በጣም አርግ ያመሰግናለሁ። ወላይ ቃል የለኝ። ለእናንተ በጣም እጅግ በጣም አርጌ አስጠልቶ የነበረ ሀቂቃማ ስጠልት አድርጎ የነበረ እና በቃ ምናባቱ ምናምን ተስፋ ቆርጬ በተቀመጥኩበት ሰዓት አይሆንም፣ እንደዚህማ ሊሆንም አይችልም። ስለዚህ ሌላ መክፈት አለብሽ ብላ